እዚህ ሀገር የሚቆርጥ ምግብ የለም። ሲጀመር አብዛኛው እንግዲህ ሀገር ያው የሩዝ ሀገርም ስለሆነ ሩዝ እየበላን ነው፣ አትክልቶች ምናምን እየበላን ነው። ግን ደስ ይላል፣ ብቻ እኔ በጣም ወድጄዋለሁ። ለማንኛውም እና እዛም እየበላን ነው። እና እንጀራ ምናምን ስንፈልግ እዛ ነው እየሄድን ያለ ነው

ህንዲን ወንጂ ፍቅር በጣም ነው የምታምሩ። እንደምታዩት እንግዲህ በዱባይ ሞቅ ደመቅ እያደረጉ የሚገኙ ዳኒ ጽጌ ሩታ አርብሽ ጽጌና ሜሪ ናችሁ ማለት ነው። እንዴት እንደሚያምሩ ጌታ፣ ዋው ፍቅራችሁን ያብዛላችሁ። እንዲሆናችሁ ስትመጡ የኛም ደግሞ እኮ ደስ ይለናል፣ እውነት ለመናገር ማለት ነው። እና ፍቅር ያሸንፋል። በጣም ትለያላችሁ፣ በተለይ በጽጌና በዳኒ ፈታ ዘና እንደ አላችሁበት ተስፋ አደርጋለሁ ማለት ነው። ቤተሰብ ኔንጃ ዳኒና ጽጌ በጣም ነው የሚገርሙን፣ ጌታ በጣም ማለት ነው እና እኔ እንጃ ሁኔታችሁ በጣም ነው የሚገርመኝ። አንዳንዴ ማለት ነው ሲያስባችሁ በማላችሁ ግን ፍቅር አላችሁ። ዳኒና ጽጌ ማሉስ ፍቅር አላችሁ። በጣም ነው የሚያምሩ፣ ጌታን እንዴት እንደሚሆኑ ዳኒ በጽጌ እንዴት እንደሚጨራጨር፣ ዳኒ ደግሞ በጽጌ እንዴት እንደሚጨራጨሩ በማላችሁ አስባችኋል። ፍቅር አላቸው ሁለቱም ማለት ነው። እውነት ለመናገር ጌታ ነው የምላችሁ ቤተሰብ። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ደና ናችሁ? ደህና ነኝ እግዚአብሔር ይመስገን ብያለሁ። ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ ቤተሰብ ሆኖ ማለት ነው። የኔ ውዶቼ ምርጣ ምርጦች ብያችኋለሁ። እንግዲህ እንደምታዩት በዱባይ እንግዲህ ምርጥ ጊዜ እያሳለፉ ነው የሚገኙ ማለት ነው ዳኔ ጽጌ እና አርብሽ ሮታ ሜሪ ናችሁ ማለት ነው። እና በጣም ነው የምታምሩ በእውነት አቤት ውበታችሁ፣ ትላላችሁ። ቤተሰብ እንዴት እንደሚያምሩ የምር ፍቅር ያሻንፋል። ሁሌ እንደዚህ የሆናቸው ስትመጡልን የኛም ደስ ይለናል፣ እውነት ለመናገር ማለት ነው። እና የሰው ልጅ ፍቅር ይበልጣል። የሰው ልጅ ዋናው ፍቅር ነው። ፍቅር የሚበልጥ ነገር የለም በህይወታችን ውስጥ ማለት ነው። እና በጣም ትለያላችሁ። ሁሌ እንደዚህ ሆናችሁ ስትመጡልን እኛም ደስ ይለናል። ሩታና አርብሽ ደግሞ በራሳችሁ ቤትም ብትመጡልን ጥሩ ነው። አሁን በሜሪም በጽጌም በዳኒም ቤትም ተለቋል ቪዲዮ ማለት ነው። አሁን በሩታና በአርብሽ የተለቀቀ አርብሽ ቤት የተለቀቀ ስድስት ቀን ሞላ ቪዲዮ ማለት ነው። በሩታ ቤትም ሰባት ቀን ነው ማለት ነው እና በራሳችሁ ቤት ቪዲዮ ሊቀቁልን ዛሬ ደግሞ የሚገርም ሰፕራይዝ አላችሁ። ሩታ አላት። እባክ ንገረኝ እያለች ነበረች፣ ሩታ ማለት ነው። አልነግርሽም፣ ምስጢር ነው። እኛም በጉጉት እንጠብቃለን። እንግዲህ ፎቶ እንለቃችኋለን። አዲስ ነገር አለ፣ ሰርፕራይዝ አላት ሩታ። በልዩ ቪዲዮ እንመጣለን፣ እኔና ሩታ በራሳችን ጊዜ የምናሳልፍበት ቪዲዮ እንለቃችኋለን ተብለናል። እንግዲህ እንጠብቃለን በጉጉት በእውነት ደስ ትላላችሁ። መልካም የትዳር ዘመን እየሆንላችሁ ፈታዘና በሉል የምር በጣም ነው ደስ የምትሉ እና ጽግና ዳኒ ግን በጣም ነው የሚያስቁም። ጌታ እስኪ እኔ እንጃ። አንዳንዴ እኮ ከልብ እኮ አልጠላችሁም፣ እውነት ለመናገር ማለት ነው። በቃ ሁኔታ ሰው ስረብሹ ነው የምናድድባቸው እንጂ በቃ እንደዚህ ሲቀብጡ እኮ በጣም ነው የሚያምርባቸው ከጽግና ከዳኒ ማለት ነው። እና ፍቅራቸው ግን በጣም ይለያል ጌታ ዳኒም ባለፈው እኔ የሆነች ልጅ አለች ቀለበት አድርግለታለሁ ልዩ ፕሮግራም አለኝ ምናምን ብሎ ስናገር ጽጌ እንዴት እንደተናደደች ተንጨራጨረች። በጣም ነው የምትወደው ዳኒም ማለት ነው ጽጌ። ዳኒም እንደዛው እውነት በማላቸው ፍቅር አላቸው፣ እውነት ለመናገር ማለት ነው። እንደዚህ አይታቸው እንኳን ትረዳላቸው ብዬ አምናለሁ። እና ዳኒ ምናል መሰለ ከማንም ሰው ጋር ፎቶ አንሱኝ፣ አትበሉ ሜርና ጽጌ አለው ዳኒ ማለት ነው። በጣም ተንጨራጨረ። ስለዚህ እኔ አለው አርብሽ፣ አለው አርብሽ ከሌላ እኔ አለ እኔ አነሳችኋለሁ፣ ማንም ሰው እንዳትጠሩ። ጽጌ ደግሞ የሆነ ልጅ ፎቶ ስላነሳው እንዲ ባለትዳር ወንድ፣ ኧረ ዝምበይ ከምሱ ጋ ነው እያለ ሰውዬ ባለትዳር እኮ ነው። በኋላ ጉድ አታምጭብን እኛ ይመጣል ለሰርግ ነው እያለች ነበረ ሜሪ ስትፈራው የነበረችው። እንግዲህ ጽጌ ደሞ አይኗ እዛ እዛ ልጁ ላይ ነው እንግዲህ ፍጥጥ እያለች ማለት ነው እና ሜሪ በጣም ፈርታ ነበረች። አንቺ ዓይንሽን ዞር አድርጊ፣ ሰውዬ ባለትዳር ነው እያለች ነበር ሜሪሻ ማለት ነው። እና ብቻ ትላ ያላችሁ ጌታ ምርጥ ጊዜ ነበር እያሳለፋችሁ የምትገኙ ማለት ነው። ዋዋው ትላ ያላችሁ የምር በጣም ነው የምታምሩ። እንደዚህ ሆናችሁ ስትመጡ የእኛም እኮ ደስ ይለናል። የምር የሰው ልጅ እኮ በሰውነታችሁን የምንጠላው ምክንያት የለ ነው። ሰው ሰው ነው፣ ሁሉም ሰው እንወዳችኋለን። እውነት ለመናገር ይው አንዳንዴ ስራችሁ ነው እንጂ የሚደብረው እንጂ እንደዚህ ሆናችሁ በፍቅር ስትመጡ የእኛም እኮ እንወዳችኋለን። እውነት ለመናገር ዳንና ጽጌ ትለያላችሁ። ጌታ ፈታዘና አድርጋችኋል። ፈታዘናን ያደረጋችሁን በተለይ ሁላችሁም በሜሪ ቤት የተለቀየ ቪዲዮ አይታችሁ ፈተዘና እንዳላችሁ በተስፋ እናደርጋለን ብዬ አስባለሁ። ግን ሰዓታችሁን አስተካከሉ፣ በሰዓት ቪዲዮ ለቀቁልን ማለት ነው። እኔም እላችሁ ማርክ ባለ ካሜራ አማኑ ነው ወይስ ማርኬት ገባ? ማርክ እኮ የለም፣ ካሜራ አማን ይመስለኛል፣ ወይስ ቢኒ ነው? ቢኒም በጣም ምርጥ ልጅ እንደሆነ አርብሽ አስታውቀናል ማለት ነው። ዋው፣ ትለያላችሁ፣ ጌታም በጣም ትለያላችሁ። እና እንጠብቃለን እንግዲህ በጉጉት የዛሬ ደግሞ ትልቅ ሰርፕራይዝ አላችሁ ተብለና፣ ሩታም እንደዛው በጉጉት ነው የምጠብቆ እያለች የነበረችው ሩታ። እንግዲህ እንዴት ሆኖ ነገሩ ቤተሰብ ትለያላችሁ ጌታ። ለማንኛውም እንጠብቃችኋለን። ንውልን በራሳችሁ ቤትም ንውልን ሩታና አርብሽ በራሳችሁ ቤት ለቃችሁ አታውቁም። በጣም ቆይታችኋል ቻናላችሁ ራስታችኋለን ውልን በቤታችሁ ማለት ነው። እንጠብቃለን እንግዲህ የዛሬ ፕሮግራም ማለት ነው። ዋው ነው ታምራላችሁ።